ሰላም ሰላም ውዳድ ዩቲዩብ ተከታታዮች እንዴት ናችሁ? ገሪሶች እየሰላም ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። እኔ ውዶች እናንተ እንዴት ናችሁልኝ? ዛሬ ደግሞ የማሳያችሁ ስለ ወለል መወልወያ ማለት ነው። የብላጥ መወለያ ነው። በጣም ቆንጆ ፍር ነው እላችኋለሁ። በደንብ ነው የሚያጠራው ማለት ነው። በደንብ አድርጎ ነው የሚያሳምር ነው። በደንብ አድርጎ ያው አብራችሁ ቆየ ተከታተሉኝ፣ ማለት ነው። በጣም ጽድት አድርጎ ነው የሚያጠራው። ቆንጆ ነገር ነው እና እኔ እንደማደርገው አድርጎ እላቸዋለሁ። ይሄው እዛ አዘገጃጅቻለሁኝ እንደምታዩት እንዱቶል ክሎሪክስ አድርጌ የመስታወት ማውለያ በሀ ግዛዝ የሚባለውን እሱ እሱን አዘገጃጅቻለሁ ማለት ነውእና በጣም ቆንጆ ነው። ይሄው ይሄው ዱቶሊ ይሄ ዱቶል እዛ አዘጋጅቻለሁኝ። እንደምታዩት በጣም ቆንጆ ነው። ሽታው ለራሱ አስሊ ነው። ይሄ ይሄ ደግሞ በሀህ ግዛዝ ይባላል። በአረበኛ በአማርኛ ደግሞ የመስታወት መለያ ሌላም አለው መሰለኝ። እኔ እንደዛ ነው የምለው እና በጣም ቆንጆ ነገር ነው ማለት ነው። ይሄው ይሄው አሁን ባዶ ነው ይሄንት ነው ማለት ነው ውሃ ማደርግበት። ከዛ ተከታተሉ በደብና በቃ ይሄው አሁን ውሃ ልጨምር ነው። እንትን ተምሄር ብዬ በዛ አምጥቼ ነው ውሃ ማለት ነው ይሄው እናንተ ከቡዝቡዙ ጋር ሂዳችሁ መቅደት ትችላላችሁ። ያው ለመቀረጥ ስለማይመቸ ይዛንጠቸው ነው። ውሃውን ውሃዬን ጨመርኩኝ። አሁን ውሃዬን እንደዚህ በዚህ ሁኔታ አደረግኩኝ። ከዛ ዲቶሉ ደግሞ ላደርግ ነው አሁን ማለት ነው። እንደዚህ በግጣሟ ትንሽ አድርጌ እንደዚህ ይችላል ማለት ነው። ይሄ ዲቶሉ በጣም እንትን ነው ግውያ ነው ማለቴ። በጣም አስሊ ነው፣ በጣም ነው የሚሸተው ማለት ነው። ምርጥ ነው ሽታው፣ በጣም ቆንጆ ነው። ይችን አደረግኩኝ። ይሄንን ችግር የለም ባለካው ማለት ነው። መስታውን ትመለያው ነው በሃ ግዛዙን። ይሄው ትንሽ ያደርግበት አለ። ይሄንን በግምት እንደዛ አደረግኩኝ። ከዛ ከደውኩት እየቀደምኩት ነው አሁን። ከዛ በኋላ ወጣ አሁን እየከደምኩት ነው በሃ ግዛዙ ማለት ነው። ይሄው ዲቶሊን ማድርጌ ወደዛ ብያለሁኝ እንደ ምታዩት ማለት ነው ጋይሶቼ አሁን ደግሞ ወዴት እንሄዳለን? ወደ ክሎሪክስ ወደ ክሎሪክስ እንሄዳለን። ክሎሪክስ እንጨምራለን ማለት ነው። ክሎሪክስን ያመጣው ትንስዬ ትንሽዬ ክሎሪክስን በፊቱ ትንሽዬ ሳይበዛ ማለት ነው በፊቱ ያው ጓንት ስለለበስኩ እንግዲህ እንጠበጠብ በመጅል ላይ ይሄው ትንሽዬ ጠብ እናረጋለን ማለት ነው። ሶስት እሁድ ሆነ። በትንሽ በትንሽ ሳይበዛ ህፃን ልታለ በጣም ስለሚሸት ከዛ ክሎሪክስን ከዳምኩኝ አሁን። ይሄ ክሎሪክሲን ከድኜ ወደ ዛልኩኝ ይሄ እንደምታዩት ሶስቱን ሙድ ተቀላቀለ ማለት ነው። ጨመርኩ ሶስቱን ሙድ እዚህ ላይ አደረኩት። ቀስ ኪላ ላሳያቸው ስልኬ ያንን እንገለኝ አልታየለ ከዛ እንደዛ አደረግኩኝ ማለት ነው። ያው ሶስቱ ይሁን ታያቻለሁ ይተስፋረጋለሁ እንደዚህ ሶስቱ ሙድ ተቀላቀለ ይሄው እንደምታዩት እንደዚህ እኮ ነው ማለት ነው። ሶስቱን በአንድ ስጨምረው ይሄንን የሚመስል አመጣ ቀለሙ ማለት ነው። ውዴችዋ፣ ይሄው እንደዚህ አደረኩኝ፣ እንደዚያ አደረኩኝ። ሶስቱን ማቀላቀልኩት፣ አሁን ሶስቱን ማቀላቅየዋለሁ። ከዛ አሁን አመጣሁ፣ ሞላዬን አመጣሁ ማለት ነው። ይሄው ሞላዬ አመጣሁኝ ይሄንን አደረኩኝ። ይሄን መረከብኩት፣ መረከብ ነበር። ይሄው ከዛ እንደዚህ ትነግረዋለሁ፣ እንደዚህ አደርገዋለሁ ማለት ነው። እዚህ እንደምታዩት ይሄው በቃ እንዴት እንደሚያስመስል ማለት ነው። በፊት የነበረውና ሁኖ ይሄውት፣ በጣም ቆንጆ፣ በጣም ቆንጆ፣ በጣም ነው የሚያሳምረው ቁም ነገር በጣም ከምነግራችሁ በላይ ማለት ነው። በቃ እንዲያበራ፣ እንዲያበራ የሚለው በጣም ነው የሚያብለጨልጨው ማለት ነው። ተጠቀሙት፣ እንደዚህ አድርጋችሁ ወሉ። በጣም ነው የሚያጸዳው ማለት ነው። እኔ ሁሌ እዚህን እንሳ ዘዴ እንደዚህ ነው አት በጣም የሆነ ነገር ካልፈሰሰበት ለራሱ በጣም ሶስት ቀን ሙሉ እንደበራ ነው። በጣም ያብለጨልጫል። በጣም ነው ደስ የሚለው ቤዚክ ጽድት ያደርጋል ማለት ነው። እና ጽድት ነው የሚያደርገው። ይሄን ሁር በጣም ተጠቀሙት። ይሄው አሁን እየመሰሁ ነው ዳርጌ እየመሰሁ ነው ካሜራ ይሄ በደንብ ጥርት ያለ ስላለ አይደለም እንጂ በጣም ነው የሚያሳምረው ማለት ነው። በጣም ከምነግራችሁ በላይ በጣም ቆንጆ አድርጎ ነው የሚያሳምረው። ይሄው እንደ የምታዩት በጣም አሪፍ ነው። ይሄው አሁን መጨምቀዋለሁ እኛንኛውን፣ ይሄው ቆሻሻውን እንትን ይልና ዋው የሚመጣ ነው ማለት ነው። ይሄ የምጨምቀው ያው ብዙዎቻችሁ ታውቃላችሁ። ይሄው ይሄው እንደምታዩት፣ ይሄው ይሄው እንደዚህ እየመሰልኩ ነው። አሁን ዳርጊ እየመሰልኩ ነው። ይሄው በጣም ቆንጆ ነው። ቆንጆ ማለት ነው ከምነግራችሁ በላይና ለነስክ ተፈለጋችሁ እንደዚህ አድርጋችሁ መስፈው በጣም ነው የሚያጸድያው። ከሚነግራችሁ በላይ ቁም ነገር ነው የምላችሁና እንደዚህ አድርጉ ውዶቼ። ጉልበታችሁን ሳይባክን በቆንጆ ነገር ቤታችሁን ቆንጆ ማድረግ ትችላላችሁ። መዲያብን ቤት ካላችሁ የመዲያብን ቤት ቆንጆ ማድረግ ትችላላችሁ። በካግዛዛን ጥሎ ይበሏቸው ክሎሬክስ መሽሙን ለዚህም ይመጣል ዲቶልም ይመጣል። እና ብዙዎቻችሁ የምታረጉት በሁለቱ መሰለኝ። ይህንን በካግዛዙን ብዙዎቻችሁ ተጨምሮ አይመስለኝም ግን ከዛሬ ጀምራችሁ ጨምሮት በጣም ቆንጆ ሆኖት መስታወቱ ቆመ ላይ ይሄ እንደሚያበራያችሁት። ይሄ ከኋላ ያለ ያልተወለወለ ነው ከፊት ያለ